ሰላም ሰላም፣ እንደምናችሁ ውድ የፀሐይቱ ቤተሰቦች፣ ሰላማችሁ ይብዛልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ክፍል ሁለት ልቀጥል እነ አበባ ቤት ብቅ ብያለሁኝ። እንግዲህ አበባ መስማትና መናገር ማይችል የተሳነው ልጅ እንዳላት አስቀድሞ ታቁታላችሁ። ክፍል አንድ ላይ ድምጻችን በጣም እንትን ያለ ነው፣ እዛ ላይ አይችዋለሁ፣ ግን ምንም ማድረግ ስለማልችል ነው እንትን ያልኩትና፣ ምክንያቱም በስልኬ ነው ሰልፊ የምቀርጸው ለዛ ነው ድምጻችን ያልወጣልን በምንችለው መጠን ድምጻችንን ጎላ ለማድረግ እንሞክራለን እንግዲህ የእናንተ ገዛ ያስፈልገናል ሼር ላይክ ሰብስክራይብ አድርጉ መርዳት ባችሉ ይህንን አደረጋችሁ ማለት እንደረዳችሁ ይቆጠራል ለደረጃ ያደረሳችሁት ማለት ነው ስለዚህ ሁላችንም እንተጋገዝ እንረዳዳ መስማትና መናገር የተሳናቸው ልጆች ካሉ በአካባቢያችሁ ስልክ ደውሉልኝ ስልኬን አስቀምጥላችኋለሁኝ እየመጣ ኢንተርቪ ማድረግ ስለምፈልግ ነው። ያልወጡ ልጆች ካሉ ማውጣት እንፈልጋለን። ትምህርት ቤቱ ነፃ ነው የሚያስተምረው ነፃ እያስተማር ሰርቪስም ነፃ ነው። ከመገናኛ ወደዚህ ያለው የሁላችሁ ልጆች የረባሽ ናቸው። የእኔም ልጅ መጥቷል ተከትሎኝ እየረበሹ ነው። እንዴት እንደማረጋቸው አላቅም። አብረው ከሆኑ በቃ መረበሽ ነው ስራቸው። ይሄው እና እስኪ ወደ አበባ እንምጣ። አበባ እንዴት ነሽ? ሰላም ነሽ? ሁሉ ሰላም

በሚፈልገው ሲሰማራ ያተርፋል። የልጅ ደግሞ የጀመረው ስራ በጣም አሪፍና ትልቅ ስራ ነው። ይሄው ትንሽ ቁርጥራጭ ማቴሪያል ተሰጥቶ ተረድቶ ነው ይሄን የሰራው ማለት ነው። እነዚህ እነዚህችን ስዕል እንትኑን መግዣ ስለሰጡት የሚቀባባቸውን የቀለም እንትኖች እነዚህን ሰቷቸዋል። ሌላውም በእርሳስና የእርሳሱ ከለር ወፍራሞ ጭቃው ከለር እርሳስ አለ አደለም፣ በሱ የሰራው ስም ያለው እስኪያምጣው ሌላውን ስዕል ስጠኝ እና ላሳያቸው፣ ስዕል ስጠኝ። ይኸው እንደምታዩት በእርሳስ ነው ይችን የሳላት በጣም ያምራል። ሁሉንም ስዕሎች የሳላቸው በእርሳስ ነው። እዚህ ጋር ህንጻ ስሏል፣ እሱም በርሳስ ነው። አያችሁ? ይሄም እንደዛው በርሳስ ነው። እነዚህ ቲቪ ላይ የሚያያቸውን ነገሮች ነው በርሳስ የሚስላቸው ማለት ነው። ይሄም እንደምታዩት በርሳስ ነው። ብዙ ቁርጥራጭ ስዕሎች አሉ ግን በርሳስ ነው የተሳሉት ይሄ። ይሄም እንደና የሚባለው ምን የሚባለው ነው ገጠር ረስቼዋለሁ፣ ግን በርሳስ ነው የሚሳለ ይሄ። እነዚህ ቁርጥራጭ እንትኖች አሉ አይደል? በዛ ነው ብዙውን ጊዜ የሚስላቸው። የው አናብስ እና አናብርክ ማን ናት? ቁጭ አድርጎታል። ይህም ደግሞ ራሴ ነኝ ብሎ ነው ቁጭ አደረገው፣ ራሱን ማለት ነው። እንዲርጎ ስሎታል፣ ግን ስዕሉ ያምራልካ እስቲ። የሚገርመው ነገር ጽግት አድርጎታል። በጣም አዲው አያችኋቸው እና ጼት ወድሮስ ሚ አብይ አህመድ ምናምን ምናምን፣ አንዱ በዚህ በዚህ እንዳለ ከቲቪ ላይ እያየ ማለት ነው የሚስላቸው እነዚሁን ከቲቪ ላይ ከመጽሐፉ ላይ ከሚማርበት መጽሐፍ ላይ ያገኘውን ነገር ሁሉ መሳል ነው ስራ። ኢቨን ሳለኝ ብላችሁ ማቴሪያል ብታሟሉለት እናንተ ሳል አርጎ ቁጭ የሚያደርግ ልጅ ነው። በጣም ጎበዝ ልጅ ነው። መስማትና መናገር ባይችልም በጣም ብሩህ አእምሮ ያለው ልጅ ነው። እናግዘው፣ እንርዳው፣ በምንችለው መጠን እናግዘው። ቢታገዝ በጣም ትልቅ ደረጃ ላይ ይደርሳል። ይሄ ልጅ በጣም አሪፍ ታለንት ነው ያለው። ስለዚህ እስኪ የኛ እገዛ ሁሌም አይለየው ሻር ሰብስክራይብ አድርጉልኝ እኔንም ብዙ ሰው እንዳይለትም? ከዛ ባሻገር አንድ መልእክት አለኝ። እሸቱ ሁለት ዓመት ሆነ መሰለኝ መጥቼ ነበር፣ ልጆች ላሳየ ባለ ጉዳይ በያስዬ ስንት ዓመት ሆነኝ ሁለት ዓመት እስካሁን አልተደወለልኝም። ስደውል ደግሞ ስልኩ ተዘግቷል፣ የለም የሰጡኝ ስልክ እና ስለዚህ እስኪ ለሸቱም ይሄን ቪዲዮ እንዲደርሰው አድርጉልኝ የምትየው እስቲን በእርግጥ በዩቲዩብን እኔም ሰብስክራይብ ሼር አረገዋለሁ ብዙ ጊዜ ማድረስ እችላለሁ፣ ግን እያየው አይደለም ብዬ አስባለሁ። እኔንም ፊቀንም እንደዚሁ እስኪ ላግኝ ይፈልጋለሁ ምናምን ብየው ነበረ። እስኪ አንዳንዴ ድንቅ ልጆችን ስለምታቀርብ እነዚህ ሕፃን ልጆች ደግሞ ወይም 13 ዓመቱ ነው ግን ቢሆን ለማገዝ ያክልም ቢሆን እውነት ለመናገር ለነፍስ ይሆናል እንደ አይነት እውቀት እያለው ተደብቆ ከሚኖርና በግዴታ አንተ ትምህርት ብቻ ነው መማር ያለብህ እያለ ተገዶ ትምህርት ቤት እየሄደ ማቴሪያልም ስለማያገኝ የሚስለውን ነገርም እየተ ከሚመጣ አሁን ብናበረታታው ትልቅ ደረጃ ላይ ይደርሳል። እና እስቺን መልዕክት አድርሱለት እና እንደሚመጣልኝ ተስፋ አደረጋለሁ። በእኔ በኩል የሚምጣ በእነሱ በኩል እኔ ቀጣ ርጊ አምጫቸውን ቢላይ ቀጣ ርጊ ያደርሱለት አለው ስቱዲዮው ድረስ ይጃለሁ። ሀሳቡ ሳለሚስቱን ነፍሰጡር ነበረች የዛኔ ባለ ጉዳይ ብላ ልጅቷ ሌላ ልጅ ናት ያስገባች ገብቼ ሌላ ቀን ብላ ነው ስልኬ መዝግባኝ ወጣችው ግን እስካሁን ድረስ አልጠሩኝም። ይሄድኩትም ለእንደነዚህ አይነት ልጆች ነበረ እስኪናግዛቸው የሚል ነገር ከሱ እሱ ይሻላል አንደኛ ድንቅ ልጆች ላይ እየሰራ ስለሆነ ሁለተኛ ደግሞ ያው በደንብ የሚታየው ውሸቱ ስለሆነ አሁን ላይ እሱ እንደዚህ ቢያደረግ በጣም ትልቅ ደረጃ ይደርሳሉ ልጆቻችን ብዬ ስላሰብኩ ነበረ ይሄድኩት ግን አልተሳካም። እስካሁን እስኪ አሁን አድርሱልኝ መልእክቴን። ባለፈው ሜሴጅ ጽፌልሃለሁ ግን አልመለስክልኝም። ዶንኪ ዩቲዩብ ልጆች ላይ ድንቅ ልጆች ላይ ሜሴጅ ጽፌ አለሁ። እስከ ስልክ ቁጥሬ ስልክ ቁጥሬ ሀያ ሦስት ዘጠና አስር ዘጠና ነው ግን አልመለስክልኝም እስካሁን ድረስ። ከፈለግ ስቱዲዮ መምጣት ይችላል ይደውልልኝ። ሜሴጁን ታገኛለህ። ድንቅ ልጆች ላይ ብትፈልግ ጻህ ዩቲዩብ አለሁ። ሰብስክራይብ ሸር እያደረኩህ ነው። ሰሞኑን ማለት ነው፣ ቅርብ ጊዜ ነው የመጣሁት። በእርግጥ የጀመርኩት ስራውን ግን ቢሆንም፣ እንድታግዝልኝ እፈልጋለሁ። ኢቭን ከምንም በላይ ይህንን ልጅ ግልጹ በጣም ትልቅ ታለንት ያለው ልጅ ነው። እንደምትመጣ ደግሞ ተስፋ አደርጋለሁ። አንተ በጣም ጥሩ ሰው እንደሆንክ ስለማቅ ነው እኔ ይህን ያክልም የተናገርኩትም፣ ቤት ድረስም ስቱዲዮ ድረስ የመጣሁት ሰተት ብዬ። በጣም ክርስቲያን ነህ ከልክ በላይ ታግዛለህ። ለዛ ብዬ ስለማስብ ነው። እንግዲህ ወደ አበባ እንሂድ። ሚኪዬን እስኪ ላሳያችሁ። እስኪ በምልክት ቋንቋ ትንሽዬ ስለማያውቅ ስሙን ያስተዋውቃችሁ። ስሜ ሚካኤል ይባላል አላችሁ። ሚኪያስ ታደሰ ነው ያለን፣ የየነው ልጁ በጣም ጎበዝ ልጅ ነው። በጣም ሰዓሊ ነው። ትምህርቱንም ይማራል። እናግዘው፣ እንርዳው። የሚችሉ ሰዎች ስልካቸውን ከስራ አስቀምጥላቸዋለሁ። ደውላችሁ አበረታቷቸው። ቤተሰቦቹ የእናትና እና አባቱን ስልክ ነው የማስቀምጠው። ከዚህ በተረፈ መልካም ሳምንት ይሁንልን፣ መልካም ሰንበት ይሁንልን። ይቅርታ ሳምንት አልኩኝ። አበባ የምትኝ ነገር ካለ ማለት ትችያለሽ። ምን ምን ቢስተካከልለት ነው አሪፍ የሚሆነው ብለሽ ታስቢያለሽ? ያው የሚስተካከልለት ያው እኔ አቅሙ የለኝም ማቴሪያሉ ብቻ ቢስተካከልለት፣ ድምጽሽን፣ ማቴሪያሉ የሚፈልገው ስል የሚስልበት ምን የሚልበት የሚያግዘው ሰው አንደኛ ደግሞ ወደ ሚያወጣው ሰው ችሎታ አለው። ግን የሚያወጣው ሰው ወደ ወጥቶ ሰው ቢያቀብለት ቢወጣ ታፍኖ እንዳይቀር ቢወጣ ደስ ይለኛል። እኔ ደግሞ አቅሙ የለኝም፣ ሰውም አላውቅም፣ አልተማርኩም፣ ብዙም እውቀቱም የለኝም። ግን እሱ ታፍኖ እንዳይቀር ራሱን የሚችል ልጅ ነው፣ ካገዙት ብዙ ራሱን። ሁልጊዜ ደግፉ የሚል ልጅ አይደለም፣ ራሱን የሚያወጣ እንኳን ለራሱ ለሌላ የሚተርፍ ነው። እኔ በልጄ ተስፋ አለኝ። ግን የሚያወጣው ሰው ነው እኔ የምፈልገው እና እንዲረዱ ፈልገው ያው ለነፍስ የሚያለውን እንዲያገሩ የሚደግፍልኝ ሰው ፈልጋለሁ። ወይም የፈጣሪ ካረክተር የሚያወጣው ሰው ነው እኔ የምፈልገው። ያው ሰውን ያላቅም ብዙም ነገር ወጣ ብዬ አላቅም። ስለዚህ የሚደግፍልኝ ባገኝ የሚያበረታታው ባገኝ ነው እንጂ እውቀቱ አለው፣ በእውቀቱ አምናለሁ፣ በልጅ እንትን አምናለሁ፣ ተስፋ አለኝ እና ልጅ ደግሞ በልጅም ደስተኛ ነው ምክንያቱም እንትን ቢልም እኔ እንደ አካል ጉዳተኛ አይደለም አካል ጉዳተኛ ነኝ። አላቅም ያው መስማት የተሳነው ቢሆን ያው አካል ነው እንደ ሰው እንደዚህ ሳይናገር እንደ ሰው ምናምን ሳይል እንትን አለብ ኖርማል፣ አድርጉ ነው ማለት ነው። ተስፋ አለኝ። የሚያግዘው ሰው ነው የምፈልገው ወደ ውጭ የሚያወጣው የሚያስተዋውቀው፣ በቃ መፍትሄ የሚሰጠው ሰው እፈልጋለሁ። ትንሽ ነው ድጋፍ የሚፈልገው እና ደግሞ ትምህርቱም ላይ ያው ትንሽ እኔ ድካም አለኝ። አሁን ለምልክት ቋንቋ ራሱ እኔ ማስጠናት አልችልም። ማስጠናት ስለማልችል የሚያስጠና ሰው እንደሱ መስማት የተሳናቸው የሚያስጠኑ አሉ ይሄን ያቅሜ ስላልፈቀደ እኔም ደግሞ የቤት ስራ ማሳየት አልችልም። ይህን ስራው ማለት አልችልም። ስለዚህ ያንም የሚያግዘኝ ሰው ለጥናት የሚያግዘኝ ሰው ወደ ትምህርቱ እንዲገፋልኝ በዚህ በሁሉም ዙሪያ የሚደግፈው ሰው ነው መፈልገው። ስለዚህ እንግዲህ ምን አደርግ ነበር እስካሁን ድረስ እንደሚደግፍልሽ ሰው አልፈለግሽም? ምንም አልፈለኩም። በቤተሰብ አወጣለሁ እኔ። ሰውም አላውቅም ብዙም ብዙም ሰው አታውቅም? ሰው ስለማላውቅ ለማንተ ብታወሪም ያው ብትናገሪም፣ ምን መፍትሄ የለውም። ያን ደግሞ ሰው ማግኘት ነው ያልቻልኩኝም፣ እኔም ደግሞ አልሞከርኩም። ይኸውላችሁ ተመልካቾች፣ ብዙውን ጊዜ ብዙዎች እናቶች ውስጥ ነው ተደብቀን ነው የምንቀረው፣ ፍራት ፍራች አለብን። ለምን መሰላችሁ? በሄድ እንደዚህ ብላቸው ምን ይሉኛል የሚል ነገር አለ። እሱን ደግሞ ማስወገድ ግዴታችን ነው። እሱን ካላስወገድ ነው መቼም ሊወጡልን አይችሉም። ልጆቻችን ማውጣት ነው። ኢቨን እኔ አሁን ልጄን እንደዚህ ሆኖብኛል። ስም ልመና ሊመስል ይችላል፣ ይሁን። ለምኛም ሊሆን ይችላል ነው ብላችሁ ልታስቡ ትችላላችሁ። ለምነሽም ምንም አድርገሽም ልጅሽን አሳድገሽ ትልቅ ደረጃ ማድረስ ግን በጣም ትልቅነት ነው። እነዚህ ልጆች ካልተማሩ ዛሬ ነገ የሉም። የማንም ተላላኪ ሆነው የማንም ሰራተኛ ሆነው ነው የሚቀመጡት። ኢቨን ዛሬ ካዳናቸው ግን እንደሚሆኑ ካሳየናቸው፣ በኮንፊደንስ ያድጋሉ። እራሳቸው ያደርጋሉ። የሚፈልጉትን ነገር ማድረግ ይችላሉ። ለዛ ብዬ ነው እኔ ብዙውን ጊዜ ብዙዎች ህጻናቶች አውጧቸው፣ ይወጡ፣ ተናገሩ ያሉ ልጆች ከተማ ላይ ራሱ ዝም ብሎ ምንም ሄዶስ ምን ሊሰራ። እኔ ባለፈ ቀን የሆነች እናት ልጆችን ከትምህርት ቤት ስናመጣ ሰምቻለሁ፣ ተበሳይታ መቼም ነገ ላትማረው ላቀጥለው፣ እኔ እዚጋ የራሴን ህመም እንዳላስታምም ምናምን ነገር ስትል ሰማሁና ራሴን አመመኝና ከዛ እስኪ በቃ ዝም ብዬ ልጅ ትልቅ ሰው ነው ብዬ ዝም ብዬ ነው ሄድኩት። ለምን ዛሬው እኛ ተስፋ ከቆረጥን ነገ ምንድናቸው? እንድናቸው እስከምንችለው ድረስ ማድረግ አለብን። ኖርማሊ እስከዛን ድረስ የትም ቦታ ሊሄድ ሄድ ይችላል። ልጄ የሆነ ነገር የሚያገኝልኝ ከሆነ ልጅ የሞክርም ሲያቅተኝ ነው። ለምን የሞከርኩት ነገር አይደንቀኝም። ከቀረም ይቀራል፣ ከሆነም ይሆናል። ለማን ነው የምንኖረው? ሁላችንም ለልጆቻችን ነው። በጣም ብዙዎች ሴቶች ደግሞ ብቻችንን ነው እንደ አይነት ልጆችን የምናሳድገው። ከዛ ባሻገር ወይ አንድ ልጅ ብቻ ነው ያለው እዛ ቤት፣ ወይ ያቺ እናት ይህን ልጅ ያሳድጋለሁኝ፣ ቆይ ጸበል ይድናል፣ ቆይ የሆነ ነገር ይድናል እያለች ስትንከራተት የመውለጃ ሰዓቷ ያልፋል። ወይንም ልጅ እንጀራ አባት አላሳይም የሚባል ነገርም አለ። ብቻውን ይቀራል ማለት ነው። ስለዚህ እንደዛ ከሆነ ደግሞ ማውጣት ግዴታ ነው። በቃ ወደ ከለፈና ይቀር ሁሉም ደረጃ እንዲደርስ ማድረስ ነው ማድረግ ነው። በተለይ በተለይ በጣም ድክመት ያለብን እናቶች ላይ ነው። አባትማ እኮ አባትም ችግር የለበትም ሆነም አልሆነም በቃ ሆዱ ይሙላለት የሆነ ነገር ላስተካክልለት እንጂ ብሎ ሊያስብ ይችላል። በጣም ብዙ አባት ድክመት አለበት። ትክክለኛ አባቶች በጣም ጎበዞች ናቸው። አንዳንዶቹ ደግሞ እንግዲህ ትተው ምን ሊጠፉ ይችላል እንደ አይነት ደስ ሲባሉ ትተው ይጠፉ። አሁን አገናኛቸዋለሁ ቀጣይ ርዕስ ላይ በጣም ብዙ እናቶች አሉ። ሶስት እናቶች ባሎቻቸው እንደዚህ አይነት ልጅ ሲከሰት ትተዋቸው ሄደዋል። ብቻቸውን ነው የሚያሳድጓቸው። ግማሾች የሰው ቤት ግማሾች ምን ይቸርችረው ምናምን ምናምን ብቻ የተስተካከለ ሳይሆን በጣም የስቃይ ኑሮ እየኖሩ እያሳደጉ እያስተማሯቸዋሉ። አዲስ ምዕራፍ ላይ የሚሆን ማንም ላይ ይሁን በጣም ብዙ እናቶች ይቀርባሉ። አይረዱ አይደለም? አዎ መረዳት አለባቸው። ግን መረዳት ደግሞ እነዚህ ኞችን ሰዎች መረዳት አለባቸው ብዬ ስላሰብኩ ነው ያወጣኋቸው። ኢቭን ከቻላችሁ ኢቪስቶችን ብታወጡልኝ እነዚህን ሰዎች ደስ ይለኛል። ከእኔ ይልቅ የእናንተ የእናንተ ሚዲያ በጣም አሪፍ ስለሆነ አውጡልኝ። ይታዩ፣ ያገኙ፣ ልጆቹ እውቀታቸውን ያሳዩ። አንደኛ እነዚህ ልጆች ሲያዩ ቤት የደበቁ ወላጆች ያወጧቸዋል። እንዲህም አለ እንደ እያሉ ያወጣሉ። ሁለተኛ ደግሞ ልጆችም ሳቲስፋክሽን ያገኛሉ። ለእኛም ትልቅ የአእምሮ እረፍት ነው። በእኔ ምክንያት አንድ ልጅ ከቤት ወጥቶ ወደ ትምህርት ቢገባልኝ እኔ ያንን ልጅ ኢቭን ከበሽታ ሁሉ እንዳዳንኩት ነው የምቆጥረው። ለምን እቤት መቀመጥ ነው ትልቁ በሽታ። እቤት ሲዘጋብህ ሰው እናት አባት ሲያፍርብህ ማየት ነው ትልቁ በሽታ። ምክንያቱም እነዚህ ልጆች አይናገሩ እንጂ በአይናቸው አይተው ሁሉ ነገር ይረዱሃል። እዚህ ቁጭ ብለን እኔ እዚያ ደርሼ ልምጣ ከምንላቸው ይልቅ ይዘናቸው የምንደርስበትን አብረው አይተው ከመጡ ነገ ያን ነገር አውቀውታል፣ መልሰው እነሱ ክፉም ይሁን ደግ ደግሞ መስራት ይችላሉ። እንደዛ ብንሆን በጣም አሪፍ ነው። ወደኋላ አናያቸው አሁን የሚማሩበት ትምህርት ቤት አለ። በጣም አሪፍ ነው። በጣም ብዙዎቹ መስማትና መናገር የተሳናቸው መምህሮች ናቸው። እዛው ትምህርት ቤት ተምረው እዛው መምህር የሆኑ ማለት ነው። እሱ እሱ አሁን በቃ እንደዚህ አይነት ቤተሰብ በጣም ጎበዝ ቤተሰብ ነው፣ ልጁን የሚያወጣው ማለት ነው። ግን በጣም ብዙ ደግሞ እዚቹ አዲስ አበባ ላይ እንኳን በጣም ብዙ ተደብቆ የሚኖር ሕጻናት አለ። ምን ሊሰራ እየተባለ ማለት ነው። እሱ እሱን ማስወገድ አለብን። ብዙዎቻችንን ከአእምሯችን ማውጣት አለብን። እስካሁን ስላለን ሰዓት አመሰግናለሁ ብርቅዬ። እንግዲህ ሚኪም ትልቅ ደረጃ እንደሚደርስ ተስፋ አረጋለሁ። መልካም ሰንበት ይሆንላችሁ። ተመልካቾች ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንደረሱኝ። በቀጥታ ከዚህ በኋላ የምትገናኙት ከነብርቄ ጋር ነው። የነብርቄን ስልክ እሰጣለሁ። እነሱ ካልሰራላችሁ ኮሜንት ጻፉልኝ። እኔ የኔን ስልክ እንዲሆን ጽፌ እነሱ አሉበት ቦታ ወይም እናንተ አላችሁበት ቦታ እነብርቄን እስከ ልጆች እስከ ልጇ ማምጣት እችላለሁኝ። እስከ ስዕሎቹ አመጣዋለሁኝ። እናንተ ብቻ ለማገዝ የሚሆን ለምንም ነገር በርቱ ነው የምላችሁ። እዚህ ቁጭ ብሎ እዛ ጋር የኔ ልጅ አለ እያወራ ነው በምልክት እሱ ጋራ ማለት ነው። እንግዲህ ይቅርታ አያርፉም ልጆች፣ እንደዚህ ናቸው። አመሰግናለሁ።